ሰላም ሰላም ሰላም ብያለ ሁድ አዳም ይችላል ተከታታዮች፣ እንደ እናቹ ዳናቹ ሰላም ናቸው ወይ? እኔ ደህና ነኝ። ሀገሬ ልጆች ሁሉ መልካም ሁሉ አማን ነው ወይ? ዛሬ ደግሞ ፍንዱቅ ናይሁት። ከፍንዱቅ ወደ ምግብ ቤት ልንሄድ ነው፣ ላሳያቸው ማለት ነው። ከፍንዱቅ እየወጣሁ ነው ማለት ነው። እንደምታዩት ማለት ነው፣ ይሄ ፍንዱቅ ነው። ላሳያቸው፣ ያው መብራቱ በደንብ ወለል አይደለም፣ በነገራችን ላይ ማለት ነው። አሁን ከዚህ ወርደን ምግብ ልንበላ ልንወርድ ነው። ምግብ ቤትን ደሞ አሳያቸዋለሁ ማለት ነው። በጣም የሚያምር እና ጣፋጭ ምግብ ነው ያለበት ላቸዋለሁ። ውዶቼ፣ ያገሬ ልጆች፣ ይሄን ይመስላል ፍንድቁ። በጣም ቆንጆና በጣም የሚያምር ደስ የሚል ነው ማለት ነው። ይኸው አብራችን እስከመጨረሻው ቪዲዮ የኔት ማለት ነውና ይሄን ይመስላል። አሁን ወረር ከፍንድቁ ማለት ነው። ገባን ወደ ምግብ ቤቱ ይሄው ጣውላዎች ምናምን ላሳያች ከመጀመሪያው ጀምራ ማለት ነው። ገባን አሁን ወደ ምግብ ቤቱ ምንም ሳይለ ጠዋት ቁርስ ነበረና ምንም ሳይ ለመጀመሪያ ነው ማለት ነው። የብዙ ሳህና ለካለካሰ ለሳህኖች አሉ ማለት ነው። እዚህ ደግሞ ቡፌው ተደርድሯል ምግቡ ማለት ነው። ይሄን ይመስላል ጠዋት ነው ካሰው ፊት ነው የሄድ ነው ማለት ነው። እንዝ መነኛንንና ጽድት ያያለነው ምንን ሳይለም ማለት ነው። ይኸው ምግብ ቤት ምግቡ ይሄን ይመስላል። ቅርሶ ይኸው በአይነት አለ፣ ሰላጣ አለ። ይኸው እንደምታየው ኪያር አለ፣ ቱፋ አለ፣ ብርቱካን አለ፣ ዝደመ ጉፍዎች አሉ፣ ፉል አለ፣ ዝደም ካሳ አለ። ይማታፈሉ ማለት ነው። ዝደም እኮ ብዛ አለ፣ በቃ በአይነት አለ ማለት ነው። ይኸው በጣም ያምራል ምግቡ፣ ጥፍጥናው ሊነግራችሁ አልችልም። ይሄ ደግሞ ሰላጣ በአይነት ሰላጣ ቲን አለ ሰላጣ እና የካሮት አለ ጅብን አለ የሌለ የለም ማለት ነው። ይህ እንደምታዩት ይህን ይመስላል። በጣም ነው የሚያምረው፣ በጣም ከምነግራቸው በላይ ማለት ነው። ጥፍጥና ልነግራቸው አልችልም። ይሄ ደግሞ ፉልና ፓስሌ ምናምን ነው ይሄ ማለት ነው። አንዱ አደስ ነው ማለት ነው ዝሎም ያለ አንድ ወይም ሁለት ማንሳት ትችላላችሁ። ከዚህ ያው ትሄን አለ፣ እዚህ ህያር አለ፣ ቱፋ ማለት ነው። እዚህ ዘይቱን አለ፣ ያው እንደምታዩት አባ አባ አለ፣ ባጅንዳር አለ፣ የተጠበሰው ድንች አለ። በቃ ይኸው ዝብና አለ፣ ይለለ ይለም በቃ ሙለበለች በጣም ነው የሚያምሩ ማለት ነው። ጣሙ ደግሞ ጥፍጥናው ልነግራቸው አጭር ይሰላጣም ሁሉም ነገር በጣም አሪፍ ነበረ፣ እላችኋለሁ። ይሁን ደስ እንደምታዩት ማለት ነው ውዶች፣ በጣም ነው የሚያምር ከምነግራችሁ በላይ ማለት ነው። የምትቆጥፍና ደግሞ ለነግራችሁ ብቻ እንዴት እንደሚጣፍጥ ይሄ ይሄ ሩብያን ነው የሚባለው። ሩብያን አለ ነገት አለ። በቃ ሁሉም ነገር አለ። የለለ የለም ሻሎ አለ ጅብን አለ ጅብን ኬሪ አለ የተተ የተጠበሰው ድንች አለ የለለ የለለ የለም ይሄ ሰላጣ ነገር የለለ የለም ማለት ነው። እንደምታይዛ መላጋ አለ። ከዛ ሳህናችሁን እያወጣችሁ መላጋ ሁሉም ላይ መላጋ መላጋ ላይ እንትንም አለ ሀብ ሀብ ሁሉም ላይ መላጋ አለ። ከዛ በቃ ሳህናችሁን ይዛችሁ በመላጋችሁ እየጨለፋችሁ የሚፈልጉትን የመረጣችሁ መውሰድ ማለት ነው። ከዛ ቁርሳችሁን መብላት ማለት ነው። በጣም ነው የሚያምር። በጣም ነው ደስ የሚለው፣ ከምነግራችሁ በላይ ማለት ነው። እኔ ወሰርኩኝ፣ ከእያንዳንዱ አይነቱ ወስጄ እዚህ ተቀመጥኩ፣ ይታያችኋል። እኔ በብዛት ሰላጣ ነው ወሰርኩት፣ ከብዙም ግን አብዝቼዋለሁ። ሰላጣና ወንድንዳንሰው ይሄ እንትን ወይ ሰላጣ ባድንጀር አለ፣ የተጠበሰው ድንቻ አለ፣ የተጠበሰው ሎሚ ያለ እዚህ እየበላ ነው እንደ መታየት ማለት ነው። ምን እየበላሁ ነው? ጭር ያለ ስለሆነ ከሰዎች ጋር ፈንጥር አልኩ፣ ለብቻዬ ማለት ነው። ለብቻ እጄን እንዲመቸኝ ለመነሳት ብዬ ፈንጠር ብዬ ለብቻዬ እየበላ ነው ማለት ነው። በጣም አሪፍ ነው። ጠፍተናል። እነግራቸው አልችልም እኮ ጊዜ እንትን እያልክ ነው። ይሄ እንትን ነው። ምንድን ነው? ሰው አረብ እናታቸው ይሄ ደግሞ ሻይ አለ፣ ሻይ እና ይሄን ይመስላል እላቸዋለሁኝ። ዳገሬ ልጆች ማለት ነው። በጣም ነው ደስ የሚለው እ አሁን እናቴ ምግቤን እየበላሁ ነው እላቸዋለሁ። ሰላጣ ይሄን ይመስላል። መብት ነው። በጣም ነው የሚጠመው የሚጣበጠው ማለት ነው ወዶች

ከስ ነው ማለት ነው። ደሞ ከዛ እርቦ የነበርከው ብዙ ይህን እየበላህ ነው። በጣም ነው ሚጣፍጥ ያለ ራሱ እኮ። ከዛ ደግሞ ዝ ጎነት የሰላጣ አይነት አለ። የባድንጀሮ የተጠበሰ ጀሮ የተጠበሰ ነው፣ ድንችም አለ የተጠበሰ፣ ሰላጣም አለ በየሄነ ማለት ነው። እና ይሄን ይመስላል እላቸዋለሁ። በጣም ሚጣፍጥና ምርጥ ምግብ ነው። በጣም አሪፍ ነው። አሪፍ አሪፍ ተሚባለው በላይ ማለት ነው። ውዶች አሪፍ ቆንጆ ምግብ ነው። ጣይፍ ያላችሁ ሂዱና ብሎ ምግብ ቤት ማን ነበር? ሰው ያው ብዙ አረበኛ ስላልማረው ነበር አላስክት እንጂ በጣም አሪፍ ነው። ደስ የሚል ነው ምግብ ያለው ማለት ነው። ቁርሴን እየበላ ነው። የእናንተ ቅመም ሻይን እየጠጣ ነው። ከውዚን ሰላጣይን እየበላ ነው ማለት ነው ቀማማ የለስላሳ አይነት ሎሚ አለ ይህን ሁሉ ሎሚ መጠጥኩት ማለት ነው። ሎሚ በጣም ነው የምወደው። ለምን መጠጣ። ይሄ የተጠበሰ ድንች ነው እየበላሁ ነው። ከዛ ስልኬ እየተንሻተተብኝ ስልኬ ላስተካክል ሄድኩ ማለት ነው። ከዛ ወልቻለሁ። ከዛ ደግሞ በመስኮት ላይ ሆኜ ወደ ታች ያለውን እየቀረኩ ነው። ቆቆሮ ቆቆር ቤት ነው። ውጪውን ላሳያችሁ ላይ ተንጠልጥዬ ማለት ነው። ያምራል። በነገራችን አካባቢው ደስ ይላል። እንደዚህ ማሳያችው የሚታየው በጣም ትን ብሎ ቆርቆሮ ነው ማለት ነው። ያምራል። ይሄ ይሄን ይመስላል። ይሄ ለራሱ ጭር ያለ ነው ደስ ይላል። ከሰው ፊት ነው ይሄር ነው ማለት ነው። ቁርስ እና ይሄን ይመስላል ላቸው አለ። በጣም ደስ የሚል ነበረ። ቁርሳችን፣ መዝናኛችን፣ ሁሉ ነገር እና ሰው ስለሌለ እኔም ብዙም አልፈራሁም ለመቀረጥ ማለት ነው። በጣም ነው የተመቸኝ ማለት ነው። እና ምንድን ነው ራሴ ቆርቆሮ ቆርቆሮ ቆርቆሮ ቤት ነው እንዴ ለልክ እንዳገራችሁ ማለት ነው። በመስኮት ምን ነው ይሄን እየቀረብ ካለሁት እና በጣም ነው የሚያምረው ከምነግራችሁ በላይ ልነግራችሁ አልችልም። በጣም አሪፍ እና በጣም ልዩ ነው እላችኋለሁ። በጣም ቆንጆ እና አሪፍ እና ደስ የሚል ነው እላችኋለሁ። ይሄን ይመስላል ማለት ነው ውዶችዬ፣ የውድ አገሬ ልጆች እና ሸሪጣን ክራይዝ እያላችሁ ለምታጠነካክሩኝ እና ለምታበረታቱኝ በጣም አድርጌ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያለ ሆናችሁ ቤተሰቡ ነው የደወል ምልክቷን በማጥቆርኩ ለዚህም እንደሄድላችሁ የሚለቀው ነገር እንዲደርሳችሁ የደወል ምልክቷን እያጠቆራችሁ ላይ ሰብስክራይብ አድርጉ እላችኋለሁ። አብሽሪ ጠንክር እያላችሁ ለምታበረታቱኝ በጣም አድርጌ አመሰግናለሁ። ባይ ባይ፣ ቸር ሰንብቱልኝ። በቀጣይ ቪዲዮ ውስጥ እስከምንገናኝ ደህና ሁኑልኝ። ደህና ሁኑ፣ ደህና ሰንብቱልኝ። ሁላችሁንም አመሰግናለሁ። ውድ ሀገሬ ልጆች፣ ሰላም፣ አንድነት፣ ፍቅር ለሀገራችን እላችኋለሁ። ውድ ሀገሬ ልጆች እና ዛሬ ይዤ መጣሁት ይሄን ይመስላል ማለት ነው። አሁን በቃ ባይ ባይ፣ ቻው ቻው ልበላችሁ፣ ልሰናበታችሁ ማለት ነው። ሻይ ጨረስከው፣ በቃ ሁሉ ወጣ ነው ማለት ነው። ከምግብ ቤቱ ግስቀኝ ምናምን አሁን ለወጣ ምግብ ቤቱም ቻው ቻው፣ አመሰግናለሁ። በጣም አርጋ አመሰግናለሁ። ደህና አሁንልኝ። እና ይሄን ይመስል ነበር ዛሬ እና ባይ ባይ፣ ደህና ሁኑልኝ፣ ደህና ሰንብትልኝ። በቀጣይ እስከምንገናኝ ቻው ቻው ይላችኋለሁ ማለት ነው። ቻው ቻው ደህና ሁኑልኝ። በቃ ይህን ይመስል ነበረ ዛሬ ማለት ነው። እና ባይ ባይ፣ ቪዲዮውን እስከ መጨረሻው ተከታተሉ።